ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ሰላም ናችሁ ወይ? በእያላችሁበት ቦታ ሰላማችሁ ብዙ ዝርት ይበል። ዛሬም ሰር አስተካክ የጨርሻለው ቤስትብር በዶሮ ማለት ነው። እና እዚህ ጋር ኩሳዎችን ከታትፊያለው። በክቡ በክቡ እዚህ ላይ ነው የማደርገው። እዚህ ላይ አደርጋለው ማለት ነው። ጣጦ የተዘጋጀ ነው ይሄ ድርግ ያለው እየፈተፉ ሌላዎች ደግሞ ሳደርግ አሳያችኋ ው ካሮትም አለ። ካሮቱንም አደርግበታለን ከዛ ድንች

ለስላሳ ነጭ ሽንኩርት አለኝ። ነጭ ሽንኩርት በዚህ ነው የምጠቀመው። በጣም አሪፍ ነው። በቃ አንድ አንድ ወስድ ከቱት እንደዚች ውልቅ ነው የሚያደርገው። እንዴ በጣም አሪፍ እቃ ነው። እዚህ ኩዌት ስራ ያላችሁ ልጆች ኤኪያ ይገኛል። ኤኪያ ብራንድ ናት። በጣም አሪፍ ናት። ግን በቃ እንትን የሚያደርጉት ድቅቅ አድርጎ ነው የሚፈጨው ያደርጋለሁ ማለት ነው። ከዛ ይህንን እንደዚህ ካደረኩ በኋላ ድንች እንጨምራለሁ። በቂ አይደለም ድንች። አሁን ይህ ሁሉንም ስጋ ያርጊያለሁ ከዛም እዚህ ካደረኩ በኋላ ማለት ነው። ማርኪያ ከዛም ያ ሁሉንም እንደዚህ እንትን እላውና እንዲህ ካደረኩ በኋላ አሁን ምን አደርጋለሁ? ዶሮ ዶሮ አለኝ። ዶሮ አደርግበታለሁ ማለት ነው። እንድታጥሞ የተዘጋጀ ዶሮ አለኝ አለ። ከዛውንም እንትን አደርጋለሁኝ ቀመም እርድ ማለት ነው። ያው ትንሽዬ እርድ ነስነስበታለሁ ሳን ስማክ ይሄ ማለት ነው። ስማክ እንተነሰበታለን። ከዛ ቅንዶ በርበሬ። ከዛ ይሄ ሰባት አይነት ቅመም ነው፣ ድብልቅ ቅመም ነው። ሰባት አይነት ቅመም ነው። ይሄንንም ትንሽ ያረጋጋሉ። ከዛ እዚ ጋር ባርቢኪዩ ባርቢኪዩ አለኝ። ወይም በማንኪያ ነው ማዳቀው ባርቢኪዩ አድርጌ ያለው። እዛ እዚ ጋር ደግሞ ከሙን ከሙን አለኝ የከሙን ቅመም ይሄንን አድርጌ ያለው። ከዛ እዚ ጋር ኦይል ኦይል ዘይት አለኝ ዘን ኦይል ኦይል ዘይትሁን እንደዚህ ደስ ፈሰሳ አድርጌበታለሁ። በቃ አሁን ደግሞ ጨዋ አደርግበታለሁ ማለት ነው። ጨዋ ጨዋላ መጣው ዳምጣ ልጅ እስከዛ ድረስ ይኸው አሁን ጨዋ አንጥቻለሁ እና በቂም ነው። ከዛ ይሄንን አሁን ሁሉንም በአንድ ላይ ደብለቅ አደርገዋለሁ ማለት ነው። በጣም አሪፍ ነው። ምርጥ ነው። በኋላ በስሎ ሲወጣ ደግሞ እስቶፍ ውስጥ ነው የምከተው። ስቶፍ ውስጥ ለአንድ ሰዓት ያህል በመካከለኛ እሳቱ፣ በመካከለኛ ነው የማደርገው በጣም ሀይ ያላለ በመካከለኛ አድርጌ አንድ ሰዓት አስለዋለው እና ከአንድ ሰዓት በኋላ ሲበስል ደግሞ አሳያቸዋለው ማለት ነው። ይህንን ይመስላል ማለት ነው። ከዛ ለአንድ ሰዓት እናበስለዋለን ማለት ነው። አንድ ሰዓት እስቶፍ ውስጥ በመካከለኛ እሳት አድርጌ አንድ ሰዓት ያህል እስቶፍ ውስጥ ይበስላል። ከዛንም በኋላ ካንድ ሰዓት በኋላ በከብዝም ሰላጣ ማድረጋችሁ መብላት ትችላላችሁ። በሩዝም መብላት ይቻላል። በቂጣው መብላት ይቻላል። በዳቦ መብላት ይቻላል። ችግር የለው፣ እንደተመቻችሁ ማለት ነው። እና አንድ አንድ ሰዓት እስቶፍ ውስጥ ከታለው ከአንድ ሰዓት በኋላ እንገናኛለን ማለት ነው። ይሄው ጓደኞቼ ያው ደርሶልኛል ማለት ነው። ይሄንን ይመስላል። ዛሬው ምግቤ ይሄንን ይመስላል ማለት ነው። ከወደዳችሁት ስሩ፣ ስርታችሁት ብሉት። በጣም አሪፍ ነው። ስለምትከታተሉ ስለምትሰጡኝ አስተያየት ነው በጣም ነው ማመሰግነው። እና ከወደዳችሁት ስርታችሁት ብሉት ማለት ነው። ታንክ ዩ ቬሪ ማች። ምሳ እንብላ አላለው። እዚህ ጋር ሌላም ከዛሬ ምሳችን ነው። እዚህ ጋር ሌላም ሰበኮሮኒ ነው ያለኝ። እዚህ ጋር ሾርባ አለኝ ዛሬ እሱን እዚጋ በሌሊት አለኝ እና ዛሬ ምሳችን ይንን ይመስላል እላችኋለሁ። ለምትሰጡኝ አስተያየት ምናምን አመሰግናለሁ። ባይ ባይ። ሰላማችሁ እዛ ባያላችሁበት ቦታ ባይ ባይ